ሰላሙ አለይኩም ወረህመቱላሂ ወበረካቱህ። እንዴት ናችሁ? አልቀውዬ ገባ ገባ በሉ፣ የተወሰነ ሰዓት እናወራለን። አይና ማኩን ታገ እንግዲህ፣ ቲክቶክ መንደር ታፕታፕ አድርጉ። ፌስቡክ ሼር ጎዳቦ አማናችሁ እንዴት ነው ሼር ሼር ጎዳቦ እና በዚህ ጊዜ ያለው ነገር በጣም የሚያሳዝን ነው ሼር ጎዳቦ ሼር አድርጉት ታፕ ታፕ አድርጉ ቲክቶክ መንደር ፌስቡክ ከረቴ ሼር ጎዳቦ በግሩፕ በሁሉም ሼር አድርጉት መጀመሪያም ደክማችኋል ፌስቡክ መንደር ያው ቪዲዮ ስለሚቀመጥ በዩቲዩብም ስለሚጫን በኋላ ቲክቶክ ፌስቡክም ላይቭ እንገባለን እንጂ ቲክቶክ ነው አሁኑ ሰዓት ጀምአው እንዳለ ቲክቶክ መንደር ነው እና እንደምን አላችሁ ሰላም ነው ሁሉ አማን እና በዚህ ጊዜ ቪዲዮ በቲክቶክ ለመጫን ተከታይ ለማብዛት በሚል አጉል ጫዋታ አባቶች እናቶች ወደ ገበያ መሄድ አልቻሉም። አባቶች እናቶች ያለ ፍቃዳቸው ቪዲዮ ይቀርጻሉ። ያለ ፍቃዳቸው በዛ ቪዲዮ መቶ ሺህ ሁለት መቶ ሺህ ታይቶ ተከታይ ለማትረፍ በሚል ገበያ ዳር ተቀምጠው ሞባይል ገዝተው። በቲክቶክ ቪዲዮ ለመጫን የራሳቸው ሀሳብ ራእይ ግብ የሌላቸው የሰዎችን ቪዲዮ ቀርጾ በመልቀቅ ታዋቂ መሆን የሚፈልጉ አደገኛ ወጣቶች እየተፈጠሩ ነው በኢትዮጵያ እነዚህ በህግ መጠየቅ ነው ያለባቸው አባቶች ያለ ፍቃዳቸው ቪዲዮ እየተቀረጹ ነው አንድ አባት ገበያ እየሄደ እየቀረጸ አንተ እንደዚህ እያለ እያዋከበው ወደ ቤቱ ሲመለስ አይቻለው በጣም አሳፋሪ ቪዲዮ ስልጤ ዞን ላይ ማለት ነው እንደዚህ አይነቶቹን የሚመለከተው አካል እርምጃ መውሰድ መቻል አለበት። አባቶቻችን፣ እናቶቻችን ያለ ፍቃዳቸው ቪዲዮ ተቀርጸው ሊለቀቁ አይገባ። ሁለተኛ አባቶች በነሻጣ በጫትም በሉት በምንም በደስታም በሰርግም በምንም ያለ ፍቃዳቸው ሲደንሱ ራቁታቸውን ቪዲዮ ተቀርጸው በቪዲዮ በቲክቶክ እየተለቀቁ ነው። እነዚህ ይሄንንም የሚሰሩ አካላት እርምጃ ሊወሰድባቸው ይገባል። የሚመለከተው አካል ሁሌ በግ በሬ ጠባቂ መሆን የለበትም። መቼም ህግ ማስከበር ነው። አንድ ሰው ያለፍቃዱ ያለ ፍቃዱ ቪዲዮ ተቀርጾ በቲክቶክ መጫን መለቀቅ አግባብነት የለው። በሁሉም ቦታ ማለት በሚቻልበት ሁኔታ አባቶች ገበያ ላይ እናቶች ራቁታቸውን እየተቀረጹ በቲክቶክ በዩቱብ ይለቋቸዋል። የራሳቸው ሀሳብ የሌላቸው የራሳቸው ተከታይን፣ እንግዲህ አስከታይ በአግባቡ የሚያስከትል መንገድ የሚያውቅ መሆን አለበት። መንገድ የሚያውቅ ሰው ነው የሚያስከትለው። የትኛውን ቦታ አስከታይ የሆነ ሰው የሚያስቀራም ኢማም መሆን አለበት፣ የሚያሰግድም ሼክ መሆን አለበት። አሰጋጆች ማወቅ መቻል አለባቸው። ተከታይን ለማፍራት ተብሎ ምንም የማያውቁ ሰዎችን በቲክቶክ እየቀረጹ እየለቀቁ ነው፣ አባቶችን። ይሄ አግባብ አይደለም። በሰርግ ቦታም በተመሳሳይ ያለምንም ፍቃድ ዝም ብለው ካሜራ ስላላቸው ስልክ ስላላቸው ብቻ ቀርጸው ይለቃሉ። በነገራችን ላይ ዳንስ አንዳንድ ቦታ እነት በስልጥኛ አልኬታው ኢሪሰብ ኢሪሰብ ቀርጸኒ ጋፍሩያ ቀርጸ ጋፍሩያ ቦዝ ቦዛክ ቶኖም የኛ በቲክ ቶክ ያንዚናል ኒቃባ ለብሳኔ ለተወሰነ አካባቢ ኦሃን ወደፊት በእንትን ካልክናን ኢንሻአላ ሙሉ ስልጤን ሙሉ እስላም ያስሴት ቦን ታሪቂቶ የሚጨረቆ ጨዮታ ኢሪ ዲነት ለጨኘት ወልደም ቢዮ ሰበም ቢዮ በሆሽቲን ግሬዳን ኢሬ ለጨኘት ሀነ ኢሬ ታሪቂቶ ቦዶሩ ቢያግዱ ሸግ ቢያግዱ ሸግ ላመዘክተት ያግዲ የሰብ ኢሪን በሆሽቲን ግሬዳን ኢሪ ላላክ ቢያግዲ

ለኒቃብ ለእስልምናው ለዲኑ አዝነው ሳይሆን ባላቸው ሀገር ቤት ስለሄደ ባላቸው ወደ ኢትዮጵያ ስለሄደ ባላቸው ስደንሽ አየውሽ እንዳይላት ተዱርዬ ወንዶች ለመጨፈር ስትል ንቃብ ታስራለች። ቺ ቆሻሻ ሌባ ናት፣ ዱርዬ ዱርዬዎች ናቸው። እነዚህን ዱርዬዎች በተቻለ አቅም

ይሄ ተከታይ የኤርትራዊ ነው፣ የአማራ ክልል ነው፣ የትግራይ ክልል ነው። ስለ ስልጤ ዞን የሚያውቅ ነገር የለም። ሶስት መቶ ሺህ ተከታይ ያለው ፌስቡከር ሲፖስት አምስት ሰው ላይክ ያደረገውም ለምንድን ነው? ተከታዩ የሚያሲቁ ቪዲዮዎችን ባንጋሌውንም ሳውዲውንም ኦሮሞውንም አማራውንም አምጥተ ጭነ። ተከታይ ሶስት መቶ ሺህ በፌስቡክ ስላለ የስልጤ ዞን ያልቸው ወረዳን ችግር ብጽፍ ወይም ብትፖስት ሁለት ላይክ አይመጣለህ። የስልልሽ ነገዛ ኢትዮጵያ ሄር አታጆ ደና ፌስቡክ ተከታዮቼም ቲክቶክ ተከታዮቼም 90% ስልጤዎች ናቸው። 90% ለዛም ነው ስልልሽ ሄር አታጆ እንዲህ አለ እንደዚህ አለገ ተብሎ ሁሉም ቦታ በገጠር ደረጃ እንኳን የኔን ፔጅም ሆነ ፌስቡክ ቲክቶኬንም ዩቲዩቤን የሚከተሉት እንም ለዛ ነው የገጌ የሆነ በገጌ የሆነ ለቻልም ለድለም ላአጥፋም ለዓለማም የገጌ የሆነ ተከታይ አለኝ። ተጠቅማ በልዳል። ማንንም አንስተ መንገድ ላይ ሲሄድ ያለ ፍቃዱ ያለ ምንም ፍቃድ ልብ በሉ፣ ያለ ምንም ፍቃድ አንድ ሰው ትልቅ ሰው ነው። ወላሂ አቅሱም ቢላ አንድ ቪዲዮ አይቼ በጣም ነው ያዘንኩት። አቦታ ትልቅ ሰው ናቸው፣ ሲቀርጿቸው ተመልሰው ወደ ቤት ሄዱ። ወደ ገበያ ነበር የሚሄዱ። እንዲህ አይነት አስነዋሪ ልጆችን ለህግ ማቅረብ መቻል አለባቸው። ህግ እኮ ይጠይቃል። አንድን ሰው ያለ ፍላጎቱ ያለ ምንም እንትን ሊቀርጽ አይገባም። ተቀርጾ በቪዲዮ በእንትን በሚዲያ ላይ መልቀቅ ወንጀል ነው፣ ያስቀጣል። በተመሳሳይ ንቃም ለብሰው የሚጨፍሩትንም ቢሆን ጀግና ወንድ ካለ እንደ ንፍጥ ይሄንን አናፍጧቸው። ይሄንን ንቃቡ እኔ ወላሂ ኡቅሱም ቢላህ አካባቢ አልጠራም። ሰርግ ትቻለሁ። በሪያት ሰርግ መሄድ ትቻለሁ። ሰርግ ከየት ውስጥ ሚነኩ የነመመስርጋጋና ዴልታ ይከፈታል። ትጨፍራለ በስልትኛ ሲጨፍር ይሄ ዝምብ ንቃብ ያደረጉት ዱርዬ በባሏ የተደበቀች በባሏ ተደብቃ ንቃብ ያሰረች ባሏ እንዳያት ከዱርዬ ወንዶች የሚጨፍር ስ ከጎን ትጨፍራለች። አንድ ጊዜ እኔን እንዳደረጉኝ ማለት ነው። ከዛ በኋላ እንዲህ ትገባለ ገጽታ ይበላሻለ። በማግስቱ ያን ቪዲዮ ስታየው ወላሂ ታፍራላችሁ። አሳፋሪ ነው። አስነዋሪ ነው። ወላሂ የመጨረሻ ያሳፍራል። ቲክቶክ ታፕ ታፕ አድርጉት፣ ታፕ ታፕ አድርጉት፣ ፌስቡክ ሼር አድርጉት። ያሳፍራል። መቼ ነው የሚያሳፍረው? ነገ ነው የሚያሳፍረው። አሁንማ ምንም የምታውቀው ነገር የለም እኮ ትጨፍራለህ። ምክንያቱም ሰርግ ነው የሄድከው፣ ለቅሶ አልሄድክም። ጭፈራ ማመስል ጋጋ አዎ፣ ሆ ሆ ላላ ሲል ትጨፍራለህ። ግን ስጨፍር ሁለት በኩልህን ማየት መቻል አለብህ። አንድ ሁለተኛ ሚቀርጽ ሰው ባለበት ቢያንስ ቢያንስ አትጨፍሩ። አንደኛው አለመጨፈር ነው፣ አለመጨፈር ነው ከዚህ ሁሉ ፊትሽ ቢታይ። ይሄ ንቃብ እኮ እኔ አሊም አይደለሁም። ያና ክል ፈርድ ነው የሚነገር አላየው ሱና ነው ዋናው። እንዲህ ሻር አድርጎ እዚህ ጋር ማድረግ ነው መሰተር ነው የሚባለው። ንቃቡ ሱና ነው ተብሏል ሲባል የሰማሁትን ፊትን ከመሸፈኑና ከወንድ ከመጨፈሩ ብታነጻጽሩት አስገራሚ ትርጉም ነው የሚሰጣችሁ፣ አስገራሚ ትርጉም። ይሄን ትርጉም በማን በማን ልበላችሁ? አስነዋሪ ነው። ከወንድ ጋር የጨፈርሽ ፊትሽን ታስረሽ ኒቃብ አድርገሽ ስትጨፍሪ ወላሂ አሳፋሪ ነው። ወንድ ከሆንክ ወንዶች ቢያንስ ይሄንን እንደ ንፍጥ አናፍጧቸው፣ አውርዱት። ይሄን ኒቃብ አውርዳችሁ ጨፍሩ። አውርደሽ ጨፍሪ በሏት አውርደሽ ጨፍሪ የሳውዲ መንግስት ፖሊስን መንግስት ፖሊስን ቢመጣ ወላህ አይነካቹ ኡክሱም ብለው የማልኩ ነው የሳውዲ መንግስት ንቃብ ለብሰው ሲጨፍሩ ንቃባን አነሳሁባት ብላቹ ብትናገሩ ከላማክ ሳይ በጥፊ ነው ሚላት ሹርጣ ራሱ አው በሽማግሌም ብትሄዱ ሀገር ሽማግሌዎች ንቃብ ለብሳ ምጨፍርን ሴት ሚደግፋት የለም አላህ ሽማግሌ አይደግፋትም፣ ህግም አይደግፋትም። ይሄ ሙሉ ስልጤን የሚያሰድብ ሙሉ ሙስሊም የሚያሰድብ የሚገርማችሁ ወደፊት በጣም ብዙ የምናወራበት ነገር ይኖራል። ሙሉ ስልጤን እያሰደበ ነው። ይሄ አሳፋሪ ነው በጣም። ሁለተኛ መጋቢት ሀያ ሶስት ሚያዝያ ላይ መስከረም ላይ መጋቢት 23 ቢባል አሳፋሪ ነው። እኔ አሁን እኔ ምንም ምክንያት ተሰጥቶታል። ለኢድ ተብሏል፣ ለምናምን ተብሏል። መጋቢት 23 በቀኑ ነው መደረግ ያለበት። አሁንም ቢሆን በቀኑ ያለፈው አልፎ በቀኑ መጋቢት 23 ላይ መስከረም ሄደ 23 መጋቢት ብትልኮ ከንቃቡ ያልተሻለኮ ነው። ከአሁኑ ምንም ማይገናኝ ነው። በስነ ስርዓት ቀኗ በቀኗ መሆን አለባት። መጋቢት

የጉራጌ መስቃን ምናምን በእንደዚህ አይነት ጨዋታ አትግቡ። በስልጤ ዞን ጉዳይ እየገባችሁ ማይሆን ነገር አትጻፉ። እንትን መንደር ስላየሁ ነው። ወልዩ እኔ በተከታታይ ሁለት ሶስት አራት አይቻለሁ። ጥሩ አይደል? አትግባ። መጋቢት 23 ስልህም ደግሞ ባለፈው ኮመንት ሰጥተሃል። በ በእንትን በፌስቡክ በለጠፍኩት መጋቢት 23 ላይ ከእስልምና ይጋጫል አይዲጋጫል ብላ አንተ ጉራጌ ነህ አይመለከተም ብያለሁ። እዛው ፌስቡክ መንደ ላይ በኮመንት ነው የሰጠው። በሚዲያ እየተናገርክ ስለሆነ ነው። እንገናኛለን። አብረን ነው ባቡር የምንጠጣው ምንበላው ምን ባላው እዛ ብትጠይቃኝ መልሰጥ አለው። ግን በሚዲያ ከመጣ በሚዲያ ነው የምመልስልህ። የመስቀል ልጅ ነህ። እዛን የታገል ነው። ከጉራጌ ነው። አንተ ጉራጌ ነህ። በመጋቢት ዙሪያ መጋቢት 23 ዙሪያ አስተያየት ብትሰጥ አንቀበልህ። ሁለተኛ ደግሞ በስልጤ ዞን ጉዳይ አልቾ፣ ሳንኩራ፣ ሁሉ ባራ፣ ዳሎቻ አትበሉ ጉራጌ ልጆች። አሁን ወልዩ መስቃን ነው፣ ሳንኩራ እንዲህ እያልክ እየጻፍክ ነው። ዲሌት ነው ማረገበው። ሁለተኛ እንደዚህ አይነት ነገር ብትገባ ወላሂ ብሎክ ነው ማረግ። ጥሩ አይደለም፣ አትግባ። እንደዚህ እኛ በጉራጌ ዝም ብትታ ገብተን አናውቅም። ምርጥ ጓደኞቻችን ጎረቤቶቻችን ናቹ፣ ወንድሞቻችን ናቹ። ተከባብረን ተዋደን መሄዱ ነው የሚሻለው። እሱ ነው እና ጭፈራውን ቤተኛውን ቦታ ይጨፍሩታል። ሃዲያ ልጆች ይጨፍራሉ። ንቃባ ስራው ስልጣይ ብቻ አይደለም። በየቦታ ሁሉም ይጨፍራሉ። የኛዎቹን ግን ነጥለን እያንዳንዳቸውን ማውጣት እንጀምራለን። እኛ ነጥና እየደደኑ አውጦታት ኬሽና አሂነ ያኛ ነይ ሰብ ምናልባት ባቅንም በሁሉም ግዝ ተባሊቅሚ ተሸክሚ በዛኖና ኦሃ ይቻላል። ኦሃ ይቻላል። ጥሺተ ካቴ ወላሂ ኦክስም ብለህ ስልጤን አሲድብ ኦሃታ